ሰላም ለእናንተ ይሁን፣ ውድ ቤተሰቦች፣ እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርስቱ እናስታውቃችሁ ጠቅላይ ሚኒስትሩ የት ጠፍቶ ነው የሚለው ጥያቄ ብዙዎችን እያነጋገረ ይገኛል። ጠቅላይ ሚኒስትር አብይ አህመድ ከሚወዱት ስክሪን ከጠፉ ከሁለት ሳምንታት በላይ ሆኗቸዋል። ለመጨረሻ ጊዜ ወደ ጅቡቲ የሄዱት ሁለት መጋቢት 1217 ዓ ም የታዩትም ተብሏል። መንግስት መጋቢት አራት ወደ ስልጣን የሚወጡበትን ሰባተኛ መስያ ከብርም አንድም ቦታ አልተገኙም ተብሏል። ለምን ይሆን መረጃውን በስፋት የምናደርሳችሁ ነው የሚሆኑ። በሌላ በኩል ደግሞ የዘመቻ አንድነት በጎጃም ግንባር የተገኙ ድሎችን የምናነግራችሁ ሲሆን ወዲህ ደግሞ የደጀን ከተማ በፋኖ ስር መግባቷም እየተነገረ ይገኛል። ተሰሙታላችሁ። በሌላ በኩል ከዚህ ቀደም በእስክንድር ነጋ ስር የነበሩ አመራሮችና ድርጅቶች ወደ አንድ የሸዋ ገዛዝ እየመጡ እንደሆነ ታውቋለም። እስክንድር አሁን ላይ የያዘው ነገር አይጥምም አሁን የያዘው ነገር ብዙዎችን ያስጨረሰ በመሆኑ አንድ አደረጃጀት ስላስፈለገ ወደ አማራ ፋኖ ሸዋዝ ገብተናል ሲሉም መግለጫ ለቋልም። ተሰሙታላችሁ። በሌላ በኩል ትናንት ጠዋት በኦሮሚያ ክልል አዲስ አበባ ጎጃም መስመር አንድ የታታ አውቶቡስ ሙሉስ ተሳፋሪ ይዘው ከባህር ዳር ወደ አዲስ አበባ ሲጓዝ በነበረበት ሰዓት ጎሃ ጽዮን አቅራቢያ ሲደርስ ተሳፋሪዎችን ለማገት የጥይት ሩምታ የተከፍቶባቸው እንደነበር በትናንትና ዕለት መዘገቡ የሚታወስ ነው። አሁን ላይ ግን የተጎጂ ቤተሰቦች ለምንጮቻችን እንደገለጹት በጥቃቱ የሞቱ ተሳፋሪዎችም አሉ። ጥቃቱም የበረታ ነበር ብለዋል። ይህንም ጉዳይ የምናስደምጣችሁ ሲሆንም ወደ ውጭ ተጉዘን ደግሞ ፈረንሳይ አይሲሲ የእስር ማዘዣ ያወጣባቸውን ኔታንያሁን ይዛ ስጓዝ የነበረ አውሮፕላን በአየር ክልሏ እንዳታለፍ ማድረጓ ብዙዎች እያነጋገረ ይገኛል። ፍላይት ራዳር ሃያ አራት የሰኞ ድረገጽ ይዞት በወጣው መረጃ እንደሚያሳየው ከሆነም ንብረትነቷ የእስራኤል መንግስት የሆነችና ቤንጃሚን ኔታንያሁን እያሳፈረች አውሮፕላን ከሀንጋሪ በመነሳት ወደ አሜሪካ በምታደርገው ጉዞ ወቅት በፈረንሳይ በኩል ማለፍ እንደማችል ተነግሯታል ተብሏል። ይህም ብዙ እያነጋገረ ይገኛል። የምትሰሙት ነው የሚሆነው። ውድ የቻናላችን ተከታታዮች ቻናላችንን ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይድር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑም። ወደ ቀዳሚ መረጃም አለፍን። ይህ ዘመቻ አንድነ በጎጃም ግንባር ብዙ ድሎችን ያስገኘ ይገኛል። የመጀመሪያው አውደ ውጊያ የጎጃም አገው ምድር ክፍለ ጦር ዛሬ ከጠዋት ጀምሮ ሰከላ ከተማን ከባ በማድረግ መከላከያን ተቆጣጥሮ ነበርም ተብሏልም። የዘንገና ብርጌድ ጊዮን ኤፍሬም አጥናፍ፣ እንዲሁም ደግሞ የአምስተኛ ክፍለ ጦር የገረሞ ወዳው ብርጌድ እንዲሁም ያረዛው ዳሞት ብርጌድ ነበሩም ተብሏልም። በዚያው አውደ ውጊያ ብዙ ሰዎች የቆሰሉ ሲሆኑም፣ አሮጌው ከተማ የሚባለውን የቁም ምሽግ በመልቀቅ ወደ መድኃኔዓለም ቤተ ክርስቲያን በመግባትም የሃይማኖት ተቋማትን ምሽግ አድርገው እንደነበርም ተገልጿልም። በዚያው ውጊያም በሁለቱ ብርጌዶች በኩል ከ28 በላይ ክላሽ የተማረከ ሲሆን 700 የክላሽ ፍሬ የተማረከ ሲሆን፣ ሁለት አጥባይ ለብስ የሚልሻ የተማረከ እንዲሁም ደግሞ ከ27 በላይ እስኮዳኝ የተሸኙ ተብሏል። በሌላ በኩል የጎጃ ማጎ ምድር ክፍለ ጦር የቤት ወደድ መንገሻ ጀንበሬ ብርጌድ መከላከያ ከዳንግላ በመነሳት ወደ ዘለሳ በማቅናት ህብረተሰቡን ለመሰብሰብ ባደረገው ጊዜ ጥቃት ተሰንዝሮ እንደነበርም ተነስቷል። በዚህ በኩል ደግሞ አድማ ብተና ና ሚሊሻ ወዲያውኑ ተያይዟልም ተብሏል። በዚህ የዘመቻ አንድ በጎጃም ክፍለ ጦር ብዙ ነገሮች የተገኙ ሲሆን ብዙዎቹ ድሎችም ብዙ እያነጋገሩ ይገኛል። በተያያዘ ዜና ደግሞ ዘመቻ አንድነት በጎጃም ግንባር ደጀን ከተማን በፋኖ ቁጥጥር ስር መዋል ችሏል። የዛምብረሃ ብርጌድ መጋቢት 2017 ዓ ም ከቀኑ 11 ሰዓት ጀምሮ እስከ ምሽቱ አንድ ሰዓት ተኩል ድረስ በደጀን ወረዳ ጉባኤ ከተማ በጠላት ካምፕ ድረስ በመግባት ባደረገው ለአስጨራሽ ውጊያ መከላከያዎች ማርኮ፣ እንዲሁም ደግሞ ደጀን ከተማን በግማሹ መቆጣጠሩ እየተገለጸ ይገኛል። ከበባውን ከአባይ በረሃ አድርጎ በዚህ በኩል ደግሞ ከምስራቅ ጎጃም እየገፋ የነበረ ጦር እንደነበር የታወቀ ሲሆንም በዚህ ላይም መከላከያን ጨምሮ ብዙ አድማ በተናዎች በፋኖ ተማርኳልም ተብሏል። አሁን ላይ ፋኖ በስፋት በከተማ የተንቀሳቀሰ እንደሚገኝም መረጃዎች እየጠቆሙ ይገኛሉ። በሌላ መረጃ ጠቅላይ ሚኒስትሩ የጠፍቶ ነው የሚል ጥያቄ ብዙዎችን እያነጋገረ ይገኛል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሚወዱት ስክሪን ከጠፉ ከሁለት ሳምንት በላይ ሆኗቸዋል ተብሏል። ለመጨረሻ ጊዜ ወደ ጅቡቲ ሄዱ ዕለትም መጋቢት 14 ቀን 2017 ዓ ም ነው የታዩትም ተብሏል። አገዛዛቸው መጋቢት ሀይራት ውሉስልጣን ከመጡበትን ሰባተኛ መስያ ክብረም አንድም ጊዜም በቦታ አልተገኙም ተብሏል። በኦሮሚያ ክልል በነበረው ሰልፍ ላይ መገኘት እንደነበረባቸው በኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ጥሪ ቢደርስላቸውም እሳቸው ግን ሳይ ገኙ ቀርቷልም ተብሏል። እንዲሁም ደግሞም በሸገር ከተማ ሲደረግ በነበረው ላይም አልተገኙም ተብሏል። ብዙ ሀገራዊ ጉዳዮች ለመግለጫ መስጠት ሲገባቸው እሳቸው ግን ሳይሰጡ ሁለት ሳምንት ሆኗቸዋል ተብሏል። ጠቅላይ ሚኒስትሩ የት ጠፍቷል የተባለ የተገለጸ ሲሆን፣ ብዙዎቹ ደግሞ የፊት በሽታ አጋጥሟቸዋል ተብሏል። ፊታቸው ላይ ገርጠት ያለ ነገር ስላዩ ነው ወደ እስክሪን የጠፉትም ተብሏል። ከፍተኛ የሀገሪቱ ሐኪሞች አሁን ላይ እሳቸውን በማከም ላይ እንደሚገኙ የተነሳ ሲሆንም ፊታቸው ብቁ ነው ተብሎ ካልወጡ ድረስ እሳቸው እስክሪን መቅረብ አይፈልጉም ሲሉ የውስጡ ምንጮች በስፋት እየገለጹ ይገኛል። አሁን ላይ ወደ ሳውዲ አረቢያ በመሄድ አንዳንድ ነገሮች ለማድረግ እያቀሉ እንደሆነ መረጃዎች እየጠቁም ቢሆንም የኤርትራን ጉዳይ ግን በሰላም መፍታት እንደሚፈልጉም በስፋት እየተገለጸ ይገኛል። ሁለት ሳምንት ብሎ ከስክሪን የጠፉት አስችሏቸው ይሆኑ ወይ እየተባለም ይገኛል። በሌላ መረጃም ወዶ ገቦቹ አብኖችን እንመለከታለን ወዶ የገቡት የአማራ ብሔራዊ ንቅናቄ አባላት ጠንካራ ጠንካራ ድርጅት አባላቱን ለአገዛዙ ጥቆማ መስጠት፣ በየማጎሪያ ቤቶች እንዲታሰሩ እያደረጓቸው እንደሆነ ተገልጿል። በዚህም በለጠ ሞላን በድርጅቱ ሊቀመንበር እንዲቀጥል መርጠዋል ብሏል። በአዲስ አበባ ከተማ ከሚገኙ የትግራይ ባለሀብቶች መካከል አንድ የሆኑት አቶ ብርሃኔ ግደይ በፖሊስ ቁጥጥር ስር ውለው ምርመራ የተደረገባቸው መሆኑን የቤተሰብ ምንጮቻቸው ገለጹም። የኦቤክ ኢንተርፕራይዝ መስራችና ፕሬዚዳንት አቶ ብርሃኔ ግደይም በኤሌክትሪክ እቃዎች፣ ሞተሮች ላይ የሚሰሩ ባለሀብት ሲሆኑም በአዲስ አበባ ከተማ በልደታ ክፍለ ከተማ ልዩ ቦታው ሰንጋተራ ተብሎ በሚጠራው አካባቢ የኦቤክ ህንፃ ካሏቸው ንብረቶች መካከል የሚጠቀስ ነው። የቤተሰብ ምንጮቹ ባለሀብቱ ለምን እንደታሰሩ ባይገልጹም በቶሎ እንደሚፈቱ ግን ተስፋ እንዳላቸውም ገልጸዋል። በ1999 ዓ ም መሠረተው የባይክ ኃላፊነቱ የተወሰነ የግል ማኅበርም የፒፒ ከረጢት ኮንዲት ፒፕሲና ቧንቧ የኤሌክትሪክ ብሎኮች ማምረቻና ልዩ ልዩ ኤሌክትሪክ እቃዎች አስመጪና አክፋፋይ መሆኑም የኩባንያው መረጃዎች ይጠቁማሉ። በሌላ መረጃን የእገታ ዜናን እንመለከታለን። ትናንትና ጠዋት በኦሮሚያ ክልል አዲስ አበባ ጎጃ መስመር የታታ አውቶቢስ ሙል ተሳፋሪ ይዞ ከባህር ዳር ወደ አዲስ አበባ ሲጓዝ በነበረበት ወቅት በጓጽ የሆን አቅራቢያ ሲደር ተሳፋሪዎች ለማገድ የጥይት ሩምታ ተከፍቶባቸው እንደነበረም በትናንትናነት መዘግባችን የሚታወስ ነው። አሁን ላይ የተጎጂ ቤተሰቦች ለምንጮቻችን እንደገለጹት ከሆነ ደግሞ በጥቃቱ የሞት ሰፋሪዎች ቁጥር አምስት የደረሰ ሲሆንም የቆሰሉ ደግሞ ያሰውስ መሆናቸውን ገልጿል። ከእገተው በኋላም ከፌዴራል ፖሊስና ከአካባቢ ፀጥታ ኃይሎች ጋር የተኩስ ልውውጥ ነበርም ብሏል። ጥቃቱ የተፈጸመው ወረጃ አርሶ ወረዳ ጭለሎ ቀበሌ ወል በሚባል አካባቢ ነው ብሏል። ቀሪዎቹ ስላሰባት ሰፋሪዎች ሻጋሹ ደግሞ ወደ ዋሬ ጎልጄ ቀበሌ ይዞ ሄዶ ነበር ሲሆን ከፌዴራል ፖሊስና ከአካባቢ ሚሊሻ ጋር በተደረገው የተኩስ ልውውጥ ተለቀው ጓጽዮ ግባታቸው ምንጮች እየገለጹ ይገኛሉም። የመከላከያ ሰራዊት በስፍራው በስፋት ቢገኝም ከጎጃ መስመር ከአባይ በረሃ ጀምሮ እስከ ፍቼ ድረስ ያለው መንገድ አሁንም በስፋት የታገቱ እንደሚገኝም ምንጮች እየጠቆሙ ይገኛሉ። አሁን ላይም አላስችል የሚሉ ብዙ ጉዳዮች ያጋጠሙ ቢሆንም ነገር ግን መንግስት እስካሁን በዚህ ጉዳይ ላይ መግለጫ መስጠት አለመቻሉም ተነስቷለን። በሌላ መረጃ ደግሞ ከአማራ ፋኖ ሸዋ ከሰባ ለሰባ ክፍለ ጦር ከበፍቃዱ በላይ ክፍለ ጦሮች የሰጠ መግለጫ እንመለከታለን። ከዚህ ቀደም በእስክንድር ነጋ ስር የነበሩ አመራሮች እና ድርጅቶች ወደ አንድ የሸዋ ግዘዝ እየመጡ እንደሆነ ታውቋል። እስክንድር አሁን ላይ የያዘው ነገር አያጋጥምም አይጥምም አሁን የያዘው ነገር ብዙዎችን ያስጨረሰ በመሆኑ አንድ አደረጃጀት ስላስፈለገ ወደ አማራ ፋኖሸዋዝ ገብተናል ሲሉም መግለጫ አለቋልም። በዚህ መሰረትም በአዲስ የመጣ አደረጃጀት ቀድሞ በነበረው የድርጅቱ ስምና አርማ ላይ እኛ ያልተሳተፍንበት በመሆኑ ሁላችን የተሳተፍንበት የድርጅቱ ስምና አርማ ቢዘጋጅ የሚስ ሀሳብ አቅርበዋለም። የአመራር ምደባም እንደ የተሳትፏችን ሊኖረን ይገባል በሚል ሀሳብ ቀርቧልም ተብሏል። በዚህም በአማራ ፋኖሸዋ በኩል በምህር ደረጃ አንድ ለመሆን መስማማታቸው የተገለጸ ሲሆንም እስክንድር ነጋም ወደዚህ እንዳይገባ መደረጉን

ተናግረዋል። በመጨረሻ ደግሞ ወደ ፈረንሳይ ተጉሰን ፈረንሳይ አይሲሲ የእስር ማዘዣ የወጣባቸውን ኔታናዊ ዛ ስትጓዝ የነበረችው አውሮፕላን በአየር ክልል እንድታልፍ ማድረጓ እያነጋገረው ነው። ፍላይት ራደር 24 የተሰኘው ድረገጽ ይዞት የወጣው መረጃ እንደሚያሳየው ከሆነ ንብረትነቷ የእስራኤል መንግስት የሆነችና ጠቅላይ ሚኒስትር ቤንጃሚን ኔታና ያሳፈረች አውሮፕላን ከሃንጋሪ በመነሳት ወደ አሜሪካ በምታደርገው ጉዞ ወቅት በፈረንሳይ በኩል የአየር ክልል ማለፏ በርካቶች እንዴት ፈረንሳይ አባል የሆነችበት ተቋም የእስር ማዘዣ ያወጣችበት ኔታናዊ ዝም ብላ ታልፋለች የሚሉ ጥያቄዎች ይነሱ ዘንድ አስገድዷል። አይደለም ዓለም አቀፉ የወንጀለኞች ፍርድ ቤት ባለፈው ዓመት ነበር የእስራኤልን ጠቅላይ ሚኒስትር ቤናሚን ታናዊ በቁጥጥር ስር ለመዋል የእስር ማዘዣ ወጣባቸው። ፍርድ ቤቱ ከጠቅላይ ሚኒስትሩ በተጨማሪ የቀድሞ እስራኤል መከላከያ ሚኒስትር ቤዮቭ ጋላንት ላይም የጦር ወንጀል እንዲሁም በሰብአዊነት ላይ የሚፈጸሙ ወንጀሎች ላይ ተሳትፎ አላቸው በሚል የእስር ማዘዣ ወጥቶባቸዋል። ፈረንሳይ የኢሲ አባል እንደመሆኗ ፍርድ ቤት የሚፈልጋቸውን አካላት አሳልፎ የመስጠት ግዴታ ያለባት ቢሆንም ያላትን ድምጽ በድምጽ የመሻር ቤቶ ፓወር በመጠቀም ግን የፍርድ ቤቱን ውሳኔ ለመቀበል ወይንም ደግሞ ውድቅ ማድረግ ትችላል ያለችም ተብሏልም። ታዲያ ፈረንሳይ ይህን መብት በመጠቀም በአይሲሲ የእስር ማዘዣ የወጣባቸው ኔታንያሁ ያሳፈረውን አውሮፕላን ዛሬም ጨምሮ ለሶስተኛ ጊዜ በአየር ክልሏ እንዳያልፍ የፈቀደ ሲሆንም እንደ ፍላይ ፍላይትራደር ሃያ አራት መረጃ ከሆነ ደግሞ ፈረንሳይ ከዚህ ቀደም የካቲት 2 ና 9 ኔታንያሁ ወደ አሜሪካ ሄዶ ሲመለሱ የፈረንሳይን አየር ክልል መጠቀማቸውን ይፋ አድርጓልም። ይህ መረጃ የወጣው ሃንጋሪ ኔታንያሁን ወደ ሀገሯ በመጋበዟ ራሷን ከአይሲሲ አባልነት ባገለች በማግስት መሆኑም ተገልጿል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።